እኔ ሳስረዳት አላህ አርሽን ከመፍጠሩ በፊት የት ነበረ ትለኛለች። ደግሞም አሊ ብን አቢ ጣልብ አላህ አርሽን የፈጠረው ቤት አድርጎ ሊይዘው አይደለም ይላሉ ቢያብራሩልኝ የሚል ጥያቄ ነው። አላህ ተባረከ ወተዓላ ከፍ ያለ መሆኑ ከአርሽ በላይ ከፍ ማለቱ በቁርአን በሐዲት በንጹእ አእምሮና ተፈጥሮ በቀደምት ዕለሞች ስምምነት የሚታወቅና የተረጋገጠ ጉዳይ ነው።

አራቱ የዲን መሪዎችም ኢማም አቡ ሐኒፋ ሚሆን፣ ኢማም ማሊክ፣ ኢማም ሻፊዒ፣ ኢማም አህመድ ሌሎችም አላህ ከአርሽ በላይ ነው የሚለውን የቁርአን አንቀጽ ወይም በዚህ ዙሪያ የመጡ ሐዲሶችን ስልጣኑ ነው ላይ የሆነው ብለው አላጣመሙ። እንደውም በግልጽ አላህ ከአርሽ በላይ መሆኑን እናምናለን ብለዋል። ይሄም የሚታወቅ ጉዳይ ነው። እንዴት ነው ተብሎ አይጠየቅም። ቢድዓ ነው። አላህ ከአርሽ በላይ ከፍ ያለው ለራሱ በሚገባው ከሱ በሚሄድ መልኩ ነው ብለው አስቀምጠዋል።

የአኼራ ጉዳይ የሚያሳስበው ሰው አላህን በተመለከተ ያለ እውቀት ሊናገር አይገባም። ስለ አላህ አላህና ረሱሉ ያላሉትን ሊል ሊያምን ሊቀበል አይገባም። እነሆ እማው አንድ ሊሆን የሚችለው እምነቱን ዐቂዳውን አንድ ሲያደርግን ይህ ደግሞ ሊሳካ የሚችለው እምነት ነክ ጉዳዮችን ከቁርአንና ከሓዲስ ብቻ ስንወስድን፣ ሰሓቦችን ተከትለን ስንሄድን፣ ቁርአንና ሓዲስ ላይ የተነገሩ ነገሮችን አምኖ መቀበልና ይህም በግልጽ መናገር ግራ ያጋባም ኡማን የሚከፋፈለው ግራም ያጋባው ቁርአንና ሐዲስ ላይ ማይታወቁ ነገሮችን ሱሐቡ ዘንድ ማይታወቁ ነገሮችን ይዞ መጓዝን። አላህ ተባረከ ተዓላ ራሱን ሲያስተዋውቀን ካርሽ በላይ መሆኑን ነግሮናል። ነብዩ፣ ሱሐቦች ይሄን ተናግረዋል። በአላህ የሚያምን ነቢን የሚከተል በሙሉ ይሄን ተቀበሎ ቢሄድ የሰው ልጆች አንድ መሆን ይችላሉ። ቁርአንና ሐዲስ ውስጥ የሌሉ ነገሮችን ይዘን ስንቀርብ ነው መለያት የሚመጣ። አሊብ አቢ ጣልብ አላህ ተባረከ አርሽን

ማን የዘገበው ቢባሉ ምንጩን መጥቀስ ሰነዱን መጥቀስ አይችሉም። አቡ መንሱር አልበግዳዲ የሚባል ሰው ያለምንም ሰነድ አሊ ብሏል ብሎ የተናገረው ንግግር ነው። አቡ መንሱር አልበግዳዲ አስማው ስፋት ላይ የአህለሱና ወልጀማዓን መንገድ የማይከተል ሰው ለያዘው አቋም እንዲሁ ያለምንም ሰነድ አሊ እንዲህ ብሏል ብሎ ያቀረበው ንግግር እንጂ ሶሒሕም ይሁን ደዒፍ አሊ እንደተናገሩት የሚያሳይ ሰነድ የሌለው ንግግር ነው። እስልምና ከሌሎች ሃይማኖቶች የሚለየው በሰነድ ነው። በተለይ አቂዳ ነክ የሆኑ ጉዳዮች ላይ ማንኛውም ሰው ከመሬት ተነስቶ መናገር አይችልም። አላህ እንዲህ ብለዋል፣ ቁርአን እገሌ የሚባለው ሱራ ላይ ነቢይ እንዲህ ብለዋል፣ አቡ ሁረይራ ባስተላለፈው፣ ቡኻሪ በዘግቡት፣ እገሌ በዘገበው ተብሎ ይነገራል። እገሌ ዘገበው ብቻም በቂ አይደለም። የተዘገበበት የዘገባ ሰንሰለቱ ሰነዱ ይታያል። ሷሂህ ከሆነ እንቀበለዋለን፣ ደዒፍ ከሆነ እንተወዋለን። በበርካታ የቁርአን አንቀጾች አላህ ከአርሽ በላይ ነው ተብሎሳል። ሐዲስም ላይ ይሄው ተደግሞ ሳል። የተለያዩ ሶሐቦችና ታቢዒዎች አላህ ከአርሽ በላይ ነው ብለውሳል። እንዲሁ ምንም ሰነድ የሌለው ምንጩ ያልተጣራ የአንድን ግለሰብ ንግግር መሰረት አድርጎ የቁርአንና የሐዲስ ማስረጃዎችን መሻር ወይም አጣሞ መተርጎም በጭራሽ ተገቢ አይደለም። አሊ ኢብኑ አቢ ጣልብ አቂዳን፣ እምነትን በተመለከተ ከሶሐቦች ለየት ያለ አቋም የላቸው ሺዓዎች ናቸው የፈለጉትን ተናግሮ አሊ እንዲህ ብለዋል፣ የአሊ ልጆች እንዲህ ብለዋል ሚሉት ዒልም አማና ነው። አቂዳ እምነት አደራ ነው። የሰው ልጅ አኪራ ላይ የሚከብረውም የሚከስረውም በአቂዳውና በስራውን። አቂዳችን እምነታችንን የማንም መጫወቻ ልናደርግ አይገባን። ስለዚህ አሊ ብን አቢ ጣልብ አላህ አርሾን የፈጠረው ለራሱ መኖሪያ ሊያደርገው ሳይሆን ቁድራውን ሊያሳይበት ነው። አሊ እንዳሉትና እንዳላሉት ማረጋገጫ ሰነድ የለውም። እገሌ እንዲህ አለ ስላሉን ብቻ ተቀብለን አንከተልም፣ እናጣራለን፣ ሰነዱን እንጠይቃለን። አሊ ብን አቢ ጣሊብ ይሄን እንኳ ማለታቸው ቢረጋግጥ አላህ ከአርሽ በላይ ነው ማለት ሰው ቤቱ ውስጥ ተገድቦ እንደሚኖረው አላህ አርሹ ላይ ተገድቦ ይኖራል ማለት በጭራሽ አይደል። እንደዚሁ ደግሞ አላህ ከአርሽ በላይ ነው ማለትና አርሽን ቁድራውን ላይ ያሳይበት ነው የፈጠረው ማለትም አይጻረር። አላህ የፈጠራቸው ፍጥረታት በሙሉ የአላህን ቁድራ የሚያሳዩ ናቸው። አርሽ የአላህን ቁድራ ያሳያል ግዙፍ ፍጡር ነው። አላህ ተባረከ ወተዓላ ግዙፍ ነገር መፍጠሩ የአላህን ሀያልነት ትልቅነት የሚያሳይ ነው። አርሽን የፈጠረው ጌታ አላህ ተባረከ ወተዓላ ከአርሽ በላይ መሆኑን ራሱ ነግሮናል። ነቢዩ ዓለይሂ ሶላት ወሰላም፣ ሶሐቦች ነግረውናል አጽድቀዋል። እነሱ በሄዱበት ንሄድ ይገባናል። አላህ አርሽን ከመፍጠሩ በፊት የት ነበረ ያለው? ይሄም ብዙ ጊዜ የሚደጋግሙት ጥያቄ ነው። አላህ ከአርሽ በላይ አይደለም ብለው የሚያስተባብሉ ሰዎች በብዛት የሚያነሱት ጥያቄ ነው። የቁራንና የሐዲት ማስረጃዎችን ላለመቀበል ግራ ቀኝ ማለት የለብንም። ሰሚዕና ወአጣዕና ልንል ይገባናል። አላህና መልክተኛ አንድ ነገር ከተናገሩ አምነን ልንቀበል ከፈረዱ በፍርዱ ደስተኞች ልንሆን ይገባናል። ዋህብ ብኑ ሙነቢህ ረሒመሁላህ ተዓላ አላህ ተባረከ ወተዓላ ከፍጥረታት መሃል ምንም ሳይኖር በፊት ነበረ እንዴት ነበር ያለው፣ የት ነበር ያለው አይባለም ብለዋል። ከዚያ በኋላ ዓርሽን ኩርሲይን እንደፈጠረ ከአርሹ በላይ ከፍ እንዳለ ተናግረዋል። በምን መልኩ ነው ከአርሽ በላይ የሆነው አይታወቅም። በዚህ ዙሪያ መናገር መልስ መስጠትም ቢድዓ ነው። እንዲህ አይነት ጥያቄ መጠየቅም ተከልፍ ነው፣ ካቅም በላይ የሆነ ነገር ውስጥ መግባት ነው። በላ አላህ ከአርሽ በላይ መሆኑን እንድናምን ቁርአን ሐዲስ አዘውናል። ሱሐቦች ተቀብለዋል። ቀደምት ዑለሞች የዓቂዳ ነጥቦችን ሲዳሱ አላህ ከአርሽ በላይ መሆኑን በሰፊው ዘርዝረዋል፣ አብራርተዋል። የአህለ ሱና ወልጀማዓ አንዱ መለያ ነው አላህ ከአርሽ በላይ ነው ብሎ ማመን። ይሄን ተቀበለን ልንብቃቃ ይገባናል። ከዛ በፊት ሴት ነበረ ከኛ የኛ ጉዳይ አይደል። ከዛ በፊት የት ነበረ ብላችሁ ተጠያየቁ። መልሱ ነው ወቀል ተባን። ይህ እንዳለ ሆኖ እብኑ ሕባን፣ እብኑ ማጃህ፣ ተርሚዚ ሌሎችም ከአቡ ረዚን አልዑቀይሊ መዘገቡት አንዳንድ አንዳንድ ዕለሞች ዑለማዎች ደዒፍ ነው ባሉት ነገር ግን ተርሚዚና ሌሎችም ሶሒሕ ሪጃሎቹም ሲቃት ናቸው ባሉለት ሐዲስ አቡ ረዚን አልዑቀይሊ ለነብዩ ሰለላሁ ዐለይሂ ወሰለም ጌታችን አላህ ሰማይና ምድርን ከመፍጠሩ በፊት አላህ የት ነበረ ብለው በጠየቃቸው ጊዜ ፊ አማእን ማፈውቀሁ ሀዋእ ወማ ተሕተሁ ሀዋእ ብለው እንደመለሱ የሚያሳይ ዘገባል። ሰነዱ ላይ በዕለሞች መሀል ያለው ክላፍ እንዳለሁ እን አርሽን ሰማይን ምድርን ከመፍጠሩ በፊት አላህ ተባረከ ወተዓላ አማ ላይ ነበር ያለው። አማእ ምንድኑ የሚለውን ቀደምት የሀዲት አዋቂዎች ፈስረውታል። አማ ማለት ነጭ ደመና ማለት ነው ብለዋል። አላህ የነገረን ረሱሉ የነገሩን ሊበቃን ይገባል። ብዙ ጊዜን ጥያቄ የሚያነሱት አላህ ከአርሽ በላይ ነው ብለን እናምን ዘንድ አርሽ መክሉቅ ነው፣ ፍጡር ነው። አርሽ ከመፈጠሩ በፊትስ አላህ የት ነበረ ታዲያ በሚል አገባብ ነው የሚጠይቁት። ነቢዩ ከተላኩ በኋላ ቁርአን ከወረደ በኋላ ስለተነገረ ነገር ብቻ ነው ማሰብ መጨነቅ ያለብን። ይህ በየጊዜው ተነስቶ ውዝግብ የሚፈጥር ጉዳይ ሊሆን አይገባውም። ደጋቅ ቀደምቶች አላህ ከአርሽ በላይ መሆኑ ላይ ኢጅማዕ አድርገዋል፣ ተስማምተዋል። በዚህ ጉዳይ የሀለፉ ሱናን ትተው በስሜት የሚጓዙ ሰዎች ናቸው። እነሱ ኺላፍ ቦታም አይሰጠውም። ሌላኛው ጥያቄ